ጤና ይስጥልን አድማጮቻችን ይህ ሓሪ ዲጂታል ነው። ከሓሪ ዲጂታል ዕለታዊ ዳስሳን ይዘን ቀርበናል። የዛሬው ዕለታዊ ዳስሳችን ካለፈው የቀጠልና በክፍል ሁለት እናቀርባለን ብለን ቃል የገባ ነው። ከክራይስ ግሩፕ ሪፖርት ያገኘነው ነው መረጃን ይመለከታል። በትግራይ ያለው የስልጣን ሽኩቻ ከሀገር ውስጥን ባለፈ ከኤርትራ ጋር ያለውን የፖለቲካ ውጥረት አባብሷል ያለው ክራይስ ግሩፕ ጦርነት ሊቀሰቅሱ የሚችሉ ያፈጠጡ ምልክቶች መኖራቸውን ተንቢዋል ከህዳር 2015 ዓ ም የሰላም ስምምነት በኋላ ጠቅላይ ሚኒስትር አብይ የትግራይ ክልል መሪዎችን ለማስጠጋት መሞከራቸውና አስመራም ተመሳሳይ ፍላጎት እንደነበራት ነው የገለጸው። የትግራይ ክልል አካባቢም ዳግም በጦርነት እሳት ሊለበለብ ይችላል የሚል ስጋቱን ጠቅሷል። ምንም እንኳን የሰላም ስምምነት ተደርጎ የነበረ ቢሆንም በተለይም ዶክተር ደብረ ጽዮን ስምምነቱ ተከትሎ ወደ ርዕሰ መስተዳድርነት አለመምጣታቸው ከውጥረቱ መካረር ጋር አያይዞ አቅርቦታል። በተለይ በተለይም በአብይና በደብረ ጽዮን መካከል በ2010 ዓ ም አብይ ጠቅላይ ሚኒስትር ሆነው ሲሾሙ በመቃወማቸው በመካከላቸው ቅራኔ መፈጠሩን አስታውሷል። በዚህ ምክንያት አቶ ጌታቸው ርዕሰ መስተዳደር ቢሆኑም ደብረጽዮን በሳቸው ላይ ዘመቻ ሲያካሄዱ ነበር ይላል። ይህ መረጃ ውጥረቱ የአቶ ጌታቸው ጊዜያዊ አስተዳደር ስራን እንዳዳከመውም ገልጿል። የደብረጽዮን የህወሀት አንጃና የደህንነት ኃይሎች ጌታቸውን ከፌዴራል መንግስት ጋር በጣም የቀረቡ እንደሆኑ አድርገው በማቅረብ የክልሉን ጥቅም ማስጠበቅ አልቻሉም በማለት ተጠያቂ አድርገዋቸዋል። በተቃራኒው የጌታቸው ቡድን ደብረ ጽዮንና ቡድናቸው ክልሉን ወደ ባሰ ሁከት ሊያስገባ የሚችል ግልጽ የስልጣን ወረራ ለማድረግ እየሞከሩ ነው በማለትም ሲከሱ እንደነበር እናስታውሳለን። ከዚህ በተጨማሪ የፌዴራል መንግስትና ጌታቸው ሌላኛው የህወሀት ቡድን ከኤርትራ ጋር ግንኙነት ፈጥረው ለሌላ ትርምስ እያሴሩ ነው በማለት ግልጽ የሆነ ክስ አቅርበዋል። ግንኙነቱ የጋራ ስብሰባ እስከ ማካሄድ የደረሰ እንደነበር መነገሩም አስታውሷል። ይህን አቶ ጌታቸው በቅርብ ቀናት በመንግስታዊ መገናኛ ብዙሃን ቀርበው እሳቸውንም ያገኙ የኤርትራ ሰዎች መኖራቸውን ተናግረዋል። አብዛኞቹ ታዛቢዎች የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እንቅስቃሴ የትግራይን ስትራቴጂያዊ ጠቀሜታ ከግምት ውስጥ በማስገባት ስልታዊ እንቅስቃሴ በማድረግ ላይ መሆናቸውን ይገልጻሉ። ኢሳያስ ከህወሓት ጋር ለመፍጠር ያሰቡት ትብብር ኢትዮጵያን ለማዳከም እንደሚረዳቸው የፖለቲካ ተንታኞች ይናገራሉ። ከዚህም በላይ አንዳንዶች አስመራ አብይ አሰብን ሲሆን በኃይል ለመውሰድ ቢሞክሩ በሀገር ውስጥ ችግሮች እንዲጠመድ ለማድረግ በሀገር ውስጥ ችግሮች እንዲጠመዱ ለማድረግ ታልሞ የተቀመረ ነው ይላሉ። ከቀን ወደ ቀን እየጨመረ የመጣው የክልሉ ፖለቲከኞች ውጥረት ጌታቸውን ከመቀሌ ወደ አዲስ አበባ ገፍቷል። የደብረ ጽዮን ቡድን አሁን የበላይነቱን ተቆጣጥሮታል። ይህ ሊሆን እንደሚችል አስቀድሞ ያመለከተው ክራይስ ግሩፕ የአቶ ጌታቸው ወንበር መነቅነቁንም ተናግሮ ነበር። ይህ ሁሉ ሽኩቻ በነበረበት ወቅት የፌዴራል መንግሥት እንደ ፍጥር ጥራችሁ ያላቸውም ይመስል ነበር። በመጨረሻ ግን አቶ ጌታቸውን አዲስ አበባ አምጥቶ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አድርጎ ሾሟል። የጌታቸው የፖለቲካ እውቀትና በጦርነቱ ወቅት ከተለያዩ አካላት ጋር የነበራቸውን ግንኙነት የሚያውቁ ሰዎች በጦርነቱ ወቅት ከተለያዩ አካላት ጋር የነበራቸውን ግንኙነት እንዲሁም በፕሪቶሪያው ስምምነት የነበራቸውን ሚና በቅርብ የተከታተሉ ሹመቱ ለትክክለኛ ሰው የተሰጠ ሲሉም ተደምጠዋል። የትግራይ ጊዜያዊ አስተዳደርን ለመምራት የጦር ጀኔራሉ ታደሰ ወረደ ቢሾሙም ክልሉ አሁንም ከስጋት ነፃ አልሆነም። ዳግም የውጊያ ሜዳ ሆኖ ህዝቡን ለእልቂት መሰረተ ልማቱንም ለውድመት እንዳያጋለጥ ስጋታቸውን የሚገልጹ ብዙዎች ናቸው። አሁን ላይ የጦርነቱ አቀጣጣይ ኤርትራ ሆና ብቅ ብላለች ነው የሚባለው። ከቅርብ ጊዜ ጀምሮ የመንግስታዊ መገናኛ ብዙሃን የሚያሰራጯቸው ዘገባዎችና ቃለ መጠይቆች እንዲሁም በሕወሓት በኩል ያሉ የመልስ መግለጫዎች ጦርነት ሊቀሰቀስ ይችላል የሚለውን ፍርሃት ይበልጥ አጠናክሮታል። በተለይም ከወራት በፊት በሁለቱም ሀገራት በኩል ጦር ወደ ድንበር መጠጋቱና ኤርትራ ብሔራዊ የጦር ክተት አዋጅ ስታስነግር የማይቀረው ቀን እንደሚመጣ ያመለከተ እንደሆነም ተነስቷል። በወቅቱ አሁን ላይ ለእውነት የቀረቡ እንካሰላንቲያዎች እየተሰሙ ነው። አያድርገውና ጦርነት ከተቀሰቀሰ ዳፋው ከኢትዮጵያና ኤርትራም አልፎ መረጋጋት ብርቁ የሆነው የአፍሪካ ቀንድ ዳግም ወደ ትርምስ እንደሚከተው ሳይታለም የተፈታ ነው። ይህ ውጥረት በተለይም ለግብፅ ሰርግና ምላሿ እንደሚሆን ይታመናል። ኤርትራም ያኔ ኢትዮጵያና ሶማሌላንድ የወደብ ስምምነት ሲያደርጉ ከግብፅ ጋር የፈጠረችው ወዳጅነት የፈረኖቹን አጀንዳ ለማስፈጸም ያስገድዳታል። እንዲያውም የራሷን ጥቅም ከማስጠበቅ ባለፈ ለግብፅ የትሮይ ፈረስነት ግልጋሎትን ልትሰጥ የምትችልበት ጦርነትም ይሆናል። በዚህ ላይ በሰላም ማስከበር እና በወታደራዊ ትብብር ወደ ጎረቤት ሶማሊያ የተጠጋችው ግብጽ በታላቁ የኢትዮጵያ ሕዳሴ ግድብ ላይ የደረሰባትን ሽንፈት ለመበቀል የማትፈነቅለው ድንጋይ አይኖርም ነው የሚባለው። በሶማሊያ ያለው ያልተረጋጋ ፖለቲካና የአልሻባብ እንቅስቃሴ ሌላው አቀጣጣይ እንደሚሆን ይገመታል። በዚህ ውስጥ ከሩቅ ሆነው የጂኦ ፖለቲካዊ ጥቅም የሚያሰሉ አገራትም እጃቸውን ሊከቱ ይችላሉ። በመሆኑም ጉዳዩ ከኢትዮጵያና ኤርትራ አልፎ ዓለም አቀፋዊነት ሊላበስ ይችላል ምክንያቱም ቀጠና የሚያከናውናው የዓለም ንግድ እንቅስቃሴ ማቀላጠፊያ የሆነው ቀይ ባህር አቅራቢያ ነውና የቀይ ባህር ትርምስ ደግሞ አሜሪካን፣ ቻይናን እንዲሁም ሩሲያንም ይነካልና ነው። በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት አልሻባብን የሚያፋፋ እንዲሁም የየመን ሐውቲዎችንም ከዚሁ አማጼ ቡድን ጋር የማጣመር እድሉ የሰፋ ነው። ስለሆነም የዓለም ሀገራት የቀጠናውን ጉዳይ በቀላሉ አይመለከቱትም። ጦርነቱ ከጀመረ ግን እያንዳንዱ መንግስታት ጥቅማቸውን ወደሚያስጠብቁበት በማዘንበል የአይዞህ ባይነት ሚና እንደሚኖራቸው የክራይስ ግሩፕ መረጃ አስረጂ ነው።